ኦሮሞ ፈርስት ፖስት ትክክለኛ መረጃ ለህዝብ። ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ የኦሮሞ ፈርስት ፖስት ዜና ተከታታዮች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ ለዛሬ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች ይዘን ወደ እናንተ ቀርበናል። የዛሬ የዜና አወጃችን በአማራ ክልል ተባብሶ የቀጠለውን ወታደራዊ ግጭት፣ በትግራይ ክልል ውስጥ የተከሰተውን አሳሳቢ የእርዳታ እጦት፣ ኢትዮጵያ ከአጉዋ የንግድ ሥርዓት መታገዶ በኢኮኖሚዋ ላይ ያስከተለውን ተጽዕኖ፣ በኦጋዴን ክልል የነበረው የተፈጥሮ ጋዝ ፕሮጀ መሰረዙን እና በጋዛ ሰሞኑን የተፈጸሙትን አሳዛኝ ጥቃቶች የሚመለከቱ ትኩስ መረጃዎችን በዝርዝር የምንመለከት ይሆናል። በተጨማሪም የጋዜጠኝነት ሙያ ምንነትና በገዢዎችና በህዝብ መካከል ያለውን ቦታ በተመለከተ ሰፊ ዳሰሳ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ ከኦሮሞ ፈርስት ፖስት ዜና ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዝርዝር የዜና አወጃችን መጀመሪያ ላይ የጋዜጠኝነትን ሙያ በተመለከተ ሰፋ ያለ ትንታኔ እናቀርባለን። አገርና ህሊና የሚሸጥበት ጊዜ ሲኖር ለአገዛዝ ማደር በጣም ቀላሉ ተግባር መሆኑን መረጃዎች ያመለክታሉ። በተለይም የጋዜጠኝነትን ውድ ሙያ ለመሸቀጥ እውነትን የተከተሉ ሰዎች ሲገኙ ገዢዎች ይህን አይወዱም። በእርግጥም አንድን መንግሥት በተለይ ገዳይ አገር አውዳሚና ህዝብ አፈናገኝነት መሰለፍና መቆም በጣም ቀላል ነው። መንግስት የሚቆጣጠረው በቢሊዮን የሚቆጠር ዶላርና በሚሊዮን የሚቆጠር ኃይል ስላለው ለሆዱ ብቻ ለሚኖር አደር በሬ ጥቂት ፍርፋሪ መስጠት በቂ ነው። አምባገነን ግለሰብን ወይም ስብስቦችን እያሞገሱ ለመኖር ደግሞ ከፍተኛ እውቀት አያስፈልግም። የውሸት መረጃን በመደርደር ገዢውን ማቆንጀት ደሞዝም ከፍ ሊያደርግ ኑሮን ቢሆን በወታደር ጥበቃ እንዲያገኝ ሊያደርግ ይችላል። ጋዜጠኛ ነኝ ባይ አካል አገር ውስጥ ፈርስ ወገኑ ሲረግፍ ህዝብ ሲሰቃይ እያየና እየሰማ እኮ ከእርሶ በላይ ለሀገር የሚያስቡ የሉም ከእያለ ለገዢው ሲያጎበድድ ገዢውም ከህዝብ ከዘረፈው ቀንሶ ያጎርሰዋል። አእምሮውን ለአድርባይነት ላዘጋጀ ማንኛውም ሰው ለመንግሥት ገባር ሆኖ መኖር ፈጽሞ ከባድ አይደል። የከፋ አደጋ ያለው ግን የአገዛዞችን ሌብነትና ገዳይነት ተጋፍቶ መገኘት ነው። ገዢዎች ሲገድሉ ከገደሉ ከሲሰርቁ ከዘረፉ ከብሎ በሙያዊ ስነምግባር መዘገብ ሕይወትን እስከ ማሳጣት የሚደርስ ከፍተኛ ኃላፊነትን ይጠይቃል። የአንዳንድ ገዢዎች የስልጣን ምንጭ የሕዝብ ልኪትና ጦርነት ሆኖ ሲገኝ ከሰላም ይሻለናል። የሚሉ ጋዜጠኞች በጦረኛ ገዢዎችና በመንጋ ደጋፊዎቻቸው አንገታቸው እንደሚቀላ እያወቁ እንኳን ለሀገራቸው ሰላም በጽናት ይሟገታሉ። ለሕዝባቸው እረፍት እንዲመጣ ዘንድ ሙያቸውን ይገለገሉበታል። አጋጣሚዎችን ሁሉ ተጠቅመውም ስለ ሰላም ጠንካራ ጥያቄዎችን ያነሳሉ። ጋዜጠኝነትን የሚያህል ክቡር ሙያ በዕለት ጉርስ አንለውጠውም ብለው በገዢዎች የሚጠሉትን ሕዝብ የሚያስፈልገውን ይገመሳሰባል። ማይክራፎኖቻቸውን ለአድርባይነት አያከራዩም። ለራሳቸው ምቾት ሲሉ እውነትን እንዲደቡ እድል አይሰጡም። ያስተማራቸውን አገርና ያሳደጋቸውን ህዝብ ሊዋሹት ፈጽሞ አይፈቅዱም። የገዢዎችን ውሸት በማስረጃ እያጋለጡ ለሐቅ ይኖራሉ። ጦርነት ቀስቃሽ ፕሮፓጋንዳዎቻቸውን በመኮነን ለሰላም በብርቱ ይሞግታሉ። ሙያቸውን በቀለም በዘር ወይም በሃይማኖት ላይ የተመሰረተ ጥቃት ለመፈጸም ወይም አድሎ ለማድረግ አይገለገሉበትም። ጋዜጠኝነትን ለሰው ልጅ ሰላምና ደህንነት መቀመል ህልውና ማስከበሪያ ስልት አድርገው ይጠቀሙበታል። ሰሞኑን የአሜሪካው የቀድሞ ፕሬዝዳንት ዶናልድ ትራምፕ